ሲቀጥል ብዙ ጥፋቶችን በማጥፋትም በመቀጣትም ሪከርድ የሚያስኩት ያኔ ብዙ ብዙ አጋጣሚ ይፈጠራሉ። ሙር ደግሞ ከእንቅልፍ ጋር በተያያዘ በጣም ፈታሚው ነገር እሱ ነበር። እስ ስለ ቁርዓን እናወራ። ቁርዓን ምንነት ምንድን ነው? የትኛው መጽሐፍ እስካሁን እንደ ቁርዓን የተነበበ የለም። ረመዳን ላይ ደግሞ ሲሆን በጣም ይሄ ነገር የበለጠኝ ነበር።

ማሻአላ አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾቻችን አልፉርቃን የተሰኘው ወርሃ ረመንን ከእናንተ ጋር የሚሰነብተው ፕሮግራማችን ዛሬም ከሌላ እንግዳ ጋር ተመልሶ መጥቷል አብራችሁን ስለሆናችሁ ፕሮግራማችንን ስለምትከታተሉ አስተያየታችሁን ስለምታደርሱን እጅግ አድርገን እናመሰግናለን ዛሬ ደግሞ እንዴት ልበልህ እኔ ላስተዋውቅህ ወይስ ራስህን ታስተዋውቅልናለህ ከልብ ጓደኛ ከቂርአት አጋሬ ጋር መጥቻለሁኝ እንሻአላህ ራሱን ያስተዋውቅልናል ለእኔ ሳይሆን ለተመልካቾቻችን። እንሻ ቢስሚላህ አልሐምዱሊላ ሰላት ወሰላም አላ ረሱሊላ ሽረፍ ክልላ ሙሐመድ ሷሊህ ይባላለሁ። መኪን ጋር አብረን ቀርተናል እና የረጅም ጊዜ ጓደኝነት አለን። በሂዝብ ቤት አጋጣሚ ተገናኘና ረጅም ጊዜ በጓደኝነት የቆየ ጓደኛዬ ነው እና አልሐምዱሊላህ ዛሬ ደግሞ ይው እናንተ ጋር ሆነን ተገናኝተናል። መርሐባ ሰይዲ ዋ ስለመጣህልን ጥሪያችንን አክብረህ ብዙ ርቀቶችን አቆራርጠህ ስለመጣህ እጅግ አድርገን እናመሰግናለን። ኢንሻአላህ ዛሬ ለተመልካቾች ይጠቅማል ያልናቸውን ቁርአናዊ ሀሳቦች የምናሻግር ይሆናል። ገጠመኞችን እያነሳሳን በወግ እያዋዛን ኢንሻአላህ አሪፍ ቆይታ እንደምናደርግ ተስፋ አደርጋለሁ። እስኪ ስለ ቂርአት ቤት ቆይታ እናንሳ። መጀመሪያ ላይ ስለ አንተ ሳይሆን ስለእኛ ብል ይቀለኛልና፣ እስኪ ቁርአን እንዴት ሐፈዝክ ከቁርአን ጋር የተገናኘህበት እንድታሐፍዝ ያደረገ አጋጣሚ ምንድን ነበር ታስታውሳለህ ከረጅም ጊዜ በፊት ነበር እና አስቢውም አይደለም በጣም በሆነ አንድ ትንሽ አጋጣሚ ነበር ውስጣዝ አላህ ኸይረ ጀዛ ክፈለውና ወደዚህ ኢንቫይት ያደረገኝ ስምንተኛ ክፍል ተማሪ ነበርኩ ሁለት ሺህ ስምንት ላይ ማለት ነው እና በዚህ አጋጣሚ ወደ ሒዝ ገባን። ከትምህርት ጋር ነበር። ትምህርት እንድናቋርጥ አይፈልግም ነበርና ከትምህርት ጋር ነበር ስናፍዝ የነበረው። እና የመርከዝ ቆይታ አልሐምዱሊላህ እስከ ዛሬ ካለፉት በጣም ምርጡና እንቁ የሆነ ጊዜ የመርከዝ ቆይታ ነበር። የሚናፈቅም ወደፊትም ባለተስፋ የሚያደርገው ዋነኛው ጊዜ በመርከዝ ያሳለፍ ነው ጊዜ ነበር። እና ሂፍዝ ቤት ብዙ ብዙ ነገር አልፎ አልብቻ። ኢንሻአላህ ስለ ገጠመኞቹ ማ እናነሳሳለን። ግን አንድ የሚያጅበኝ ነገር ስፔሻሊ፣ አንተም ጋ በግል እንደማውቀው አንዳንድ ሰው አስቦበት አጤነውበት ወደ ህፍዝ ማዕከል ይመጣል እና አንዳንድ ጊዜ ደግሞ የአላህ ቀደሮች አሉ የሚጠሩህ ማለት ነው። አንተ ያላሰብከው የህይወት ጎዳና ይመስለኛል። ነው ማለት ኢማጅን ስታደርገው የነበረው ላይፍ ስታስበው የነበረው ህይወት ሌላ ይመስለኛል። ግን አላህ በሆኑ አጋጣሚዎች ወደ ዚህ ማዕከል ወደ ቁርአን አጋርነት፣ ተሸካሚነት ና ወደዛ ጠራህ። ከዛ ኋላ ምንም ባላሰብክ መልኩ ገባህ ወደ መርከዝ አፈስክ። እንደማቀው ከሆነ ና እስኪ አላህ ስብሀኑ ተዓላ ፈድል ከቁርአን በላይ ፈድል አለ ብለህ ታስባለህ? ቁርአን ጋር ስትኖር ወይም ደግሞ ቁርአንን እየቀራህ በሄድክ ቁጥር ሁሌ አላህን ፈድል ታስታውሳለህ። ልክ በእያንዳንዱ ፊደልክ አስራ አጅር እንደምታገኘ ሁሉ በቀራሁ ልክ ደግሞ የአላህን ፈድል ና ትልቅ ነው። አንዱ ያስታውሳል ማለት ነውና እንዳልከው በአጋጣሚ ነው አስቤበት አይደለም። ያኔ ስንገባ አስራ ሶስት አመት ልጅ አካባቢ ነበር ሕጻናቶች እና ምንም ሳይታሰብ እንደ ቀልድ ነበር የገመር ነው እና አላህ እንዳለውን ቁርአን በጣም ቀላል አድርጎታል እና

አሁን ለምሳሌ ሊቢያ ብቻ በሚሊዮን የሚቆጠር ሀፊዝ ነው ያለው። አንድ ሚሊዮን ሀፊዝ ነው ካልተሳሳትኩኝ። በእያንዳንዱ ቤት ውስጥ አንድ ሀፊዝ አለ። ይህን ቁርአን የተሸከመ ከመጀመሪያው ጀምሮ እስከ መጨረሻ ሊቀራ የሚችል ቁርአን ቢቃጠልና ከምድር ገጽ በቁሳዊ ማንነቱ ቢጠፋ ከሙሚኖች ልብ ውስጥ ከሀፊዞች ልብ ውስጥ የማይጠፋበት ትልቅ የአላ ስብን ታላ ሙዕዛ ነው ብያስባለሁኝ። መርሓባ። እስኪ ስለ መርከዝ የተወሰነ ገጠመኝ ካለ አጋራን። እኔ በማቆ መሐመድ ሳሊ ማለት በመርከዝ ቆይታ ሚስጥር ሰዋጣ ማለት ነው። ረባሹ ያው የሚያጠፋው የሚገረፈው በጣም የሚቀጣው፣ በጣም ደግሞ ጥሩ የሆነው በቲላዋም በድምፅም በተጅቪድም አሪፍ የሆንከው ልጅ ነበር ግን እስኪ የተወሰነ ገጠመኞችን አጋራ። ውስጣዝን በጣም ከፈተንኩ ሰዎች ውስጥ አንደኛው በጣም ሲቀጥል፣ ብዙ ጥፋቶችን በማጥፋትም በመቀጣትም ሪከርድ የሚያስኩት እኔ ነበር። እና ያ ሁላ ነገር ከመሆኑ ጋር እንዳልኩ፣ እድሜያችን ህፃን ስለነበር ትልቁ ቻሌንጅ የነበረው ሰፈር ላይ ልጆች ኳስ የተጫወቱ ምናምን ነገር ያን ነገር አልፋ መሄዱ ትልቅ ቻሌንጅ ነበር። እና ያ ሲሆን በእሱ አይነት መስመር ሊሄድለት አልቻልኩም ነበር። በጣም አስቸግራለሁኝ አምጽበት ነበር ሁላ ኢቨን ሆም ብዬ ሙራጃ ምናምን ፈተና በሚኖር ጊዜ ዝም ብል ነበር አልመለስም ሁላ ነገር ነበር እና የውስጥ አዝን በጣም ጥንካሬ የምታየው እኔም በደንብ የሚያቀኝ ሰው ከሆነ እሱን ጥንካሬ ማወቅ አቅተው ይሄ ነበር ቆይ እስኪ የተወሰኑ ገጠመኞች አሉ በቂርአት በሂብዝ ቆይታ ብታጋራል። ቂርአት ላይ ስለ ቁርአን ስናወራ አንድ ሰው ጌታውን ሊያወራ ከፈለገ ቁርአን ያንብብ ብለዋል። ነረሱ መስለም ሀቂቃ ማንተ ቁርአንን በምትቀራበት ጊዜ ከአላህ ጋር ነው የምታወራው። ለብዙ ጥያቄዎች መልስ ታገኛለህ። እና እንዲሁ ደግሞ እየቀራ የሆነ ጊዜ በሀሳብ የሆነ ቦታ ትሄዳለ ነገር ና አንዲ ቁርዓን እንደዚህ የቀረሁኝ በሀሳቢ የሆነ ቦታ ሄጃለሁ። ወይም ልክ ስመለስ ና ስነቃ ያለው አያትም ይላል አለም ያዕለሙ አና ላሀ ያዕለሙ ሲራሁም ወነጅዋሁም ወአና ላሀ ዓላሙል ጉዩብ ይላልና ምን አሰብኩኝ? በዚያው ቅጽበት ያሰብከውን ነገር ሁሉ ልክ እንዳንተ እንደ ፊዚካል የሚታይ ነገር ቢሆን በጣም ከባድ ነገርና ያን ነገር ደግሞ ሊያውቅ የሚችል አላህ ብቻ ነውና እንደዚህም አይነት ሞር ተች ከሚያደርጉ ገጠመኞችን በተጨማሪ በጣም የሚያዝናኑ በልጅነት መንፈስ የተሰሩ ብዙ አሉ። ከእኛም ከአጋሮቻችን ታስታውስ ከሆነ አብረን ሲቀሩ ከነበሩ ልጆች ብዙ ገጠመኞች ነበሩና ይህን እንድታዋራው ፈልጌ ነበር። አንተ በጣም አሪፍ ነገር አነሳ እንጂ። ያኔ ብዙ ብዙ አጋጣሚ ይፈጠራሉ። ሙር ደግሞ ከእንቅልፍ ጋር በተያያዘ በጣም ፈታኝ ነገር እሱ ነበር። እንዳልኩ ከትምህርት ጋር ስለነበር ቀን ክላስ ነን፣ ጠዋት ደግሞ ቂራት ላይ ነን። እንቅልፍ በጣም ፈታኝ ነገር ነበር። ያኔ ቀንን በእንቅልፍ ስለማናሳልፍ አጋጣሚውን ተጠቅመን ለመተኛት ነው እናስበ። ትልቁ ነገር ለኛ ሽልማት እንቅልፍ ነው ማለት ነው ና ከእንቅልፍ ጋር በተያያዘ በጣም ብዙ አጋጣሚ ይኖራሉ። ወይም አንድ የሆነ መስጊድ አጋጣሚኛ የምንቀራበት መስጊድ እና ሌላ አንድ መስጊድ አለ ተቀራራቢ ነውና፣ እዚህኛው መስጊድ እየሰገድን ያኛው መስጊድ በደንብ ይሰማል። ኢሻ ላይ ነው እና ወደ ሶስተኛ ረካ አካባቢ ደርሰናል ቁመናል ነገርና፣ ያኛው ደግሞ ገና እየተሰገደ የመጀመሪያው ረካ ላይ ነው። ቃሪው ድምፁ በጣም ያምራልና ሰው ያንን እያዳመጠ ነው የቆመው ማለት ነውና ልክ ፋቲሀን ጨርሱ ለባሌ ሲልለባሌ ሲል ዚህኛው መስጊድ ያለ አሚን አለ ማለት ነውና ይህ አይነት አጋጣሚ አለጠቀላ ቤት ማሻላ ጣን ደስ ይላል። እሺ ሰይዲዋ እስኪ ስለ ቁርአን እናወራ። ቁርአን ምንነት ምንድን ነው? ቁርአን የሚለውን በተለያዩ እንግዶች አንደበት ለመስማት እየሞከረን ነበር። እና ያንተ አረዳድ እስኪ ቁርአን ምንድን ነው ብለህ ነው የምታስበው? እስኪ የራስህን እንትን ብትነግረን ደስ ይለኛል። ቁርአን ለአንተ ምንድን ነው? ከሆነ ቁርአን ሁሉ ነገር ነው። ሲከፋ የሚያዝናና የሚያበሽረህ፣ ለአንተ ሁሉም ነገርህ ነው እና በዚህ በአዱኒያ ብቻ ስለ አዱኒያ ራሱ ከተወራ ይሄ ነገር የሚገባ የሆነ ጥሩ ያልሆነ ሙድ ላይ ሆነ ሆነ ቁርአን በምትቀራበት ጊዜ በጣም ያ ነገር ይገለጥልሃል ማለት ነው። ያንዳንዱ ነገሮች ከአንተ ነገር ጋር ከአንተ ላይፍ ጋር የተገናኙ ነገር ናቸው። ያንዳንዱ አያቶች እና ቁርአን በአኼራ ደግሞ ስናየው ለአንተ ሸፋዓ ሁኖ ይመጣልሃል። ሲነሳ አሁን የምናስባለው መሰለ የሆነ ጥፋት አጥፍተ የሆነ ሰው ላይ የሆነ አይነት ጥፋት አጥፍተ እና ያ ሰውዬ ሊቀጣህ ብሎ የሆነ ለሱ ቅርብ የሆነ አካል መጥቶ ያን ሰውዬ ቢያማልድል ወይም ይጠይቅልህ፣ ልጁ ሊሆን ይችላል፣ ወንድሙ ሊሆን ይችላል። ና ያ ሰውዬ አንተልቅ የርማይልበት ነገር የለም እና ይሁ መልቅያማ ደግሞ አይኖች በጭንቀት በሚፈጡበት ጊዜ፣ እናት ልጇን በምትክድበት ጊዜ፣ በዛ በጭንቅ ቀን የራሱ ከላም የሆኑት በሰው ተመስለው መጥተው። ይሄ እኮ ባሪያችን ነበር፣ እና ባሪያ ነበር በዱኒያ ላይ ያለ እኛን ሲያነብ ነበረ እና ይሄ ሸፋ ይገቧል ብለው ይጠይቁልናል። ና ሙር በህይወታችን ውስጥ ይወጣ የማይችል ነገር ነው፣ ሁሉ ያስፈላጊ የሆነ ነገር ነው። እና አንድ ሰው ቁርአን እስካነበበ ድረስ ቢያንስ ቢያንስ ቁርአን የመጠበቅ እድሉን ባያገኙ እንኳን ራሱ በቁርአን የመጠበቅ ሙሉ መብቱ እንደጠበቀ ነው። የመጠበቅ እድሉን ባያገኘ እኮ በቁርአን ይጠበቃል ስ የሚል አገላለጽ በረካ ነው ማለት ነው። ማለቴ የሆነ ነገር አድ ባታረግ እሷ አንተ ላይ አድ ያደረግብሃል። ኸይር በጣም ደስ ይላል። እስኪ ይሄ ግን በአጠር አድርጋ እስኪ በአንድ ቃል ግለጾ ብትባለስ ምን ትለዋለህ? ቁርአን ቁርአን ህይወት ቢሆን የሚለው ቃል በጣም ደስ ይላል። ይረ ሰይድ ዋ ሌላኛው እንድናነሳው የምፈልገው ነገር ስለ ሂቭዝ ነው። እና ሂቭዝ በጣም ይከብዳል። ብዙ ሰዎች ቀር ማለት ትምህርት አቁመው ሁለት አመት ሰጥቶ ካልሆነ የሚታፈዝ አይመስላችሁም። ውስጣታችንም ደግሞ ማስታወስ በጣም ከማደንቅለት ነገር አለ ላይ፣ አሁን ላይ ትምህርታችሁን ማቋረጥ የለባችሁም ትምህርታችሁን እንትን ብላችሁ እየተማራችሁ ነገር ግን ቁርአኑ ማስኬድ ትችላላችሁ ብሎ በጣም ከባድ ነገር ነበር። በዛን ጊዜ የማይመስል ነገር ነበር ግን በጣም ብዙ ሰው እንዳይሐፍዝ በዛ መልኩ ሆኗል። ና ቁርዓን ለመሐፈዝ ምን ይጠይቃል? ምን የተለየ ነገር ይፈልጋል ብለህ ታስባለህ? ወላሂ ጆድ ይፈልጋል። ምናነት ጆድ ይፈልጋል። እና ውር ደግሞ እንደዚህ እየወጣ እየገባህ ሲሆን ብዙ ነገር ይፈትናል። ያሁን ትልቅ ሆነ ትንሽ ሆነ የምትወጣ የምትገባ ከሆነ ብዙ ነገር ታያለህ። ብዙ ነገር ሀሳብህን ሊያስቀይርህ ይችላል። ይሄ ነገር አስቸጋሪ ያደርገዋል። ና በትንሹ አሁን እኛ ጋር ከስልሳ በላይ ተማሪ ጆይን አድርጎ ነበር። እና አብዛኛው ያንቻ ልጅ መቋቋም አይችልም። ኦልሬዲ ወደ ከአምስት ከሰባት ልጆች የጨረስ ነው ማለት ነው ማለት ነው። በጣም ጁድ ይፈልጋል ትግል ይፈልጋል። ግን ደግሞ አይቻልም ማለት አይደለም። ሁለቱም ነገር አብሮ ማስኬድ ይቻላል የሚል አስተሳሰብ ነበረ ውስጣት እና አልሐምዱሊላህ፣ ግን ይቻላል ቢከብድም ጁድ ከተደረገበት በጣም የሚቻል ነው። በምስ ላይ ገረው ማለት ነው። ስለ ሙራጃ እናንሳ። ብዙ ሐፊዞች ጋር የሚነሳ ጥያቄ ነው አይደለ? ወይም ደግሞ መሀፈዝ የሚፈልግ ሰው እኔ ኮ ባሐፍዘው ደስ ይለኝ ነበር ግን መርሳቱ ንፈራለሁኝ ብለው ያነሳሉ። ይህን ሀሳብ እንዴት ታየዋለ? የመጀመሪያው ለሐፊዞች ከሙራጃ ጋር የተያያዘ ሀሳብ፣ ለምሳሌ አንተ የምትጠቀምበት ቴክኒክ ሊሆን ይችላል፣ ወሩ የምታስተላልፈው ምክር። ይህን ደግሞ እንትን ስትል ወደ ሁለተኛው እንሻገራለን ከሙራጃ ጋር በተያያዘ የመጀመሪያዎቹ አመታቶች ላይ የጨረስክበት የመጀመሪያ መቶ አመታቶች ከጨረስክም በኋላ በጣም መቀራት ይፈልጋል እና የሰውየው ደግሞ እያንዳንዱ ሰው የሚያፍዝበት መንገድ ሙራጃ የሚያደርግበት መንገድ ሁሉም ሰው የተለያየ ነው ግን ሞር በደጋገምከው ቁጥር ብዙ ጊዜ ቢያንስ በትንሹ አንድ ሰው ሁለት አመት ከፈጀበት በሁለት አመት ጊዜ ውስጥ ሂሳብ ቢሰራ በጣም ብዙ ሺዎች ጊዜ ቁርአን ደጋግሞታል ማለት ነው። እና በመደጋገም ነው እንደ አረብ ይላል ተከራር ተፍሐሙ ልሒማር ይላል። ና በመደጋገም ያ ነገር ውስጥ እየቀረ ይሄዳል። አመታቶች በመጡ ቁጥር ሙራጃህም የጨመረ ይሄዳል። አንተም ደግሞ ከቁራን ጋር ያለ ህልሽን የጨመረ በሄደ ቁጥር የመጥፋት እድሉ ደግሞ የቀነሰ ይሄዳል ማለት ነው። አንዴ ክታ ሐፈዛ አይረሳም ማለት አይደለም። አንዴ ክታ ሐፈዛ በጣም መቀራት አለበት። አህለሁንክ ማለት ነው እንደዚያ ይህንን ፈርተው ሳከ ለማይሐፍዙ ሰዎች መርሳቱን ፈርተው መርሳቱ ልክ ያልሆነ ነገር ነው ግን ያንን ተፈርቶ ምን ተፈርቶ ህልም ተፈርቶ ሳይተኛ አይታደርም ነው የሚባለው እንደዚ አይነት አባባል አለ መሰል ና በዚህ ምክንያት ወደዚህ ወደ ሕፍዝ የማይመጡ ሰዎች አሉ ና የምትለው ነገር ካለ ጭንቀታቸው እንደ ጥሩ ማየት ነው ይሄ ጭንቀታቸው ከሀፈዙትም የሚቀጥል ከሆነ ሞር እንዳ እንዳይጠፋቸው ይሆናል። አለመጨነቃቸው ነበር ችግር የሚሆነው። ግን ይሄ ነገር የሚያስጨነቃቸው ከሆነ ና የሚሀፍዙ ከሆነ ይጠፋቸው አይችልም ማለት ነው። ምክንያቱም ይቀሩታል፣ እስከ ቀራሁ ድረስ ደግሞ ተዋስትናለ ሞር እሱ ጋር ቤተሰብ ይሆን ክነው የምትሄደው የደጋገም ከሆነ የምትሄደው በሬዲዮ ላይፍ ውስጥ ገብቷል። ስለዚህ የጭንቀታቸው እንደ ጡር ነው የሚታየው ይሄ ማሰባቸው ወይም ደግሞ በዚህ ደረጃ መጨነቃቸው ለእነሱ ለመሐፈዝ ጥሩ ምክንያት ይሆናቸዋል ብዬ የማስበው እንደ እንሻላ። ሌላኛው እዚህ ላይ ልጠይቅህ የምፈልገው ነገር ያ ሙሐመድ ሷሊህ፣ እኔ የማውቀው ሙሐመድ ሷሊህ፣ ያ በአጋጣሚዎች አላህ መርቶት ወደ ቁርዓን ሒፍዝ ማዕከል የገባው ሙሐመድ ሷሊህ፣ ያ አጋጣሚ ባይፈጠርስ፣ የአጋጣሚ ባይኖርስ፣ አሁን ላይ የት እናየው ነበር? ምን አይነት ህይወት፣ ምን አይነት የቀን ውሎ፣ ምን አይነት ሰው ይሆን ነበር? እናቴ የምትለው ነገር አለ ሲል ትኩ ቁርዓን ባትቀራ ኖሮ ተመለሰ ወደ ቤቱ ላትገባም ነበር አይነት ነገር ነው ትለው ና እንዳልኩ ታጀመ ትንሽ አስቸጋሪ ልጅ ነበርኩ። ለዚህ ሁላ ነገር ምክንያቱ ቁርዓን ነው። ይሄ ነገር ባይኖር አሁን ያለሁበት ሁኔታ ላይ ሊሆን አልችልም። ሆኑ በተቃራኒ ነበር ሆነ እና በጣም ብዙ ነገር አስተካክሏል። ብዙ ነገር ቀይሯል። አልሐምዱሊላሂ ነው ያለው ነገር ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ይላል አላህ ሱብሓነሁ ወተዓላ። ይሄ ማለት ራሱ ቁርአን ነው ብሎ ፈስረውታል አላለም ሙፍሲሮች። በዚህ ነው እንጂ በሌላ በምን ትደሳለህ ማለት ይመስለኛል። አሁን ደግሞ ሌላ ሀሳብ እናንሳ እስኪ። ቁርአንን ቁርአን ጋር ተያይዞ በጣም ከሚነሱ ነገሮች መካከል ጥሩ ድምፅ ነው ብዬ አስባለሁኝ ረሱሉም ሰለላሁ ዐለይሂ ወሰለም በብዙ ሀዲሶቻቸው ላይ ቁርአንን በጥሩ ድምፅ እንድንቀራ ገፋፍተውናል። እስኪ ስለ ሑስነ ሰውት ምን ትላለህ? ማለት ሰው አንዳንድ ሰው ዝም ብሎ የሚቀራ ሰው አለ ተጅዊዱን ሳይጠብቅ ምኑን ሳይጠብቅ ለማሳመር ምንትን ሳይል፣ እንደውም ራሱ በጥሩ ድምፅ የሚቀሩ ሰዎች ሁልጊዜ ለሪያ የሚቀሩ ይመስላችኋልና እዚህ ላይ የምታነሳው ነገር ካለ ብዙ ጊዜ ይህ ነገር ራስ ቀላል ላታስተውለው ትችላለህ እና ሰው ሲቀራ በጣም ያ ነገር ላይ ሞር እንድታስተነትን የሚያደርገህ ደህና ድምፅ ሰማ ነው። ከዚያ ውጭ ብዙ የሚሰብር ከሆነ ጥሩ ማይቀራ ከሆነ ሞ ፎከሲንግ የሚሆነው እሱ ስተት ላይ ነው የሚሆነው እንጂ ቁርአኑ ስለምን እንደሚያነሳና ስለምን ሀሳብ እንደሚያንሸራሽር አታስተውልም። ዋናው ነገር ደግሞ ቁርአን ከቀራህ በኋላ ዋናው ነገር የሚፈለገው ስለሱ ስለምን ማንሳት እንደያዘ ማወቅ ያስፈልጋልና ለዚያ ነገር ደግሞ የሚጋበዘ በጥሩ ድምጽ በጥሩ በሚቀራበት ጊዜ ነው። በጥሩ ጥሩ ደግሞ ድምጽ መጀመሪያው ተጅዊድ ነው፣ የመጀመሪያው ሳይሆን አስኳሉ ተጅዊድ ድምፁን እንደምንም እያቀጠን። አንድ ሰው ግን ሀርፍ የሚሰብር ከሆነ የሚያጠብቀውን የሚወፍረውን የሚያቀጥን ከሆነ አይመጣውም እኮ። ሐቁን ከጠበክለት ሐቁ የሚጠበቀው በተጅር ነው። ተጅር እስከጠበክለት ደግሞ የራሱ የሆነ በጣም ውብ የሆነ ሰው ይወጣል። እና ነገር ደግሞ ሄድ የሚያደርገው ራሱ ተጅር ነው ማለት ነው። ያ ነገር ካለ በጭራሽ ሊያምር የሚችልበት ምንም አይነት መንገድ የለም። ተጅር ከለለ እንደዚያ ነው። ማሻአላህ። ስለዚህ ማንስተን ቲላዋ ሳንሰማማ እናልፍም። እና የተወሰነ ነገር ብታሰማ ደስ ይለናል። መጀመሪያ ላይ አጠር ያለ ምዕራፍ እኮ ቀርተህ ብዙ እንዳንሰማ ሆነ

ማለትነውማሻአላህ ኢንሻአላህ ሲለዋህን በሰፊው እንደምናገኘው ተስፋ አደርጋለሁኝ። ቀጣይ እንድናነሳ የምፈልገው እስኪ ወደ ኋላ እንመለስ። አሁንም ና የኢማምነት ጊዜ አለ አደለ? ቁርዓን ሓፊዞች ና ኢማምነት እና ረመዳን በጣም የሚያገናኛቸው ነገር አለ። ሀፊዞች እንደም አንዱ እንግዳይ ምን እንደምን አለመሰለ ሀፊዞችን ረመዳን ላይ ብቻ አትፈልጓቸው የሚል ንግግር ተናግሮ ነበርና ረመዳን ሲመጣ ካሉ ድባቦች መካከል የኢማምነት ድባብ ነው። እና እስኪ ስለ ኢማምነት ተሞክሮ፣ ገጠመኝ እና ደግሞ ሀፊዞችና ረመዳን የተለየ ትስስር አላቸው ወይ ስለሚለው እናንሳ ረመዳን መጀመሪያ ከሀፊዞች ጋር ግንኙነቱን ከማረታችን በፊት ከቁርዓን ጋር ያለውን ግንኙነት ስናረ ቁርዓን የወረደበት ወር ነው። በጣም ቁርዓን የሚነበብበት ወር ነው። የትኛውም መጽሐፍ እስካሁን እንደ ቁርዓን የተነበበ የለም። ረመዳን ላይ ደግሞ ሲሆን በጣም ይሄ ነገር የበለጠ ይነበባል ወይም ደግሞ ብዙ ሰዎች ጋር ስራቸውን ሁላ ቆሞ ሙሉ ለሙሉ ወደ ቁርዓን የሚገቡበት አጋጣሚ ሆነ። እንዳልከው ደግሞ ወደ ኢማምነት ጋር ምናምን ስንመጣ ያኔ ገና ሳንጨርስ ነው የጀመርነው ማሰገድ ቁርዓን ሳንጨርስ አካባቢ ነበር፣ ሁለት ሺ ስምንት መብቂ አካባቢ ይመስለኛል። ያኔ ህጻናቶች ነበር እና ቁርዓን ሳንጨረስ ነበር ወደ ኢማምነት የጀመር ነው። ወደ አሸር ላኪል አካባቢ ከገባ በኋላ ና እንዳልከው በረመዳን ብቻ መሆን የለበትም። በእርግጥ ግን ያኔ ነበር የጀመረው። ብቻ እንሻአላህ ጥሩ ብዙ አመታትን በኢማምነት እንዳሳለፍክም አውቃለሁ ና ሀፊዞች በተለየ መልኩ ይህን እድል እንዲጠቀሙት እኔ በበኩ ማስተላለፍ እፈልጋለሁኝ። ግን እንደ መጨረሻ ሀሳብ እንዲሆነን ሰአታችንም እንዳለቀ እየነገሩ ነው ና ለሀፊዞች የሚሆን ለአጠቃላይ ለማህበረሰቡ ረመን እንዴት መጠቀም እንዳለባቸው ከቁርአን ጋር ያይዞ ጥር ያለ መልእክት ብታስተላልፍልን እና ፕሮግራማችንን በዚሁ ብንቋጫር ደስ ይለኛል። ከቁርአን ጋር በተያዘ ረመን ሀፊዞች ለሀፊዞች ሙራጃቸውን በጣም የሚያስተካክሉበት ነው። ቁርአን ኖርማል ስትቀረው ቁርአን ይዘው ስትቀራ ሳታየው ነው የምትቀረው፣ ግን ይቀልሃል። ስትዘጋው ደግሞ ከዚያ ደግሞ ትንሽ ከበድ ይላል። የምታውቀው ያት ነው። ለሰው ደግሞ ቁርአኑ ይዞ ደግሞ ሰው የተከታተለ ደግሞ ሲቀረ ከዛ ደግሞ ጠንከር ይላል፣ እና በምታሰግድበት ጊዜ ደግሞ የበለጠ ይከብዳል። ያ ነገር ለማቅለል ብለህ አንተ ብዙ ጊዜ ተደጋግማለህ። አንተ ጋር ደግሞ እንዲቆይ የሚያደርገው ዋነኛው ነገር በምታሰግድበት ጊዜ ነው ረመዳን ላይ አንድ ሰው ካሰገደበት ያሰገደበት ቤት የምጥፋበት እድል በጣም ይጠባል ማለት ነው። ና ለሙራጃው ሲል ይህን ነገር ቢያደርግ ሞክራለሁ። ማሻላ እጅግ አድርጌ ነው አመሰግነህ ለአክብረህኝ ፕሮግራሙን አክብረህ እዚህ ድረስ ስለመጣ ይህን የመሰሉ በጣም የሚያምሩ ሀሳቦችን ስላጋረህን እጅግ አድጌ ያመሰግናለሁ። እንሻላ በሌሎች ፕሮግራሞች እንደምንገናኝ ደግሞ ተስፋ አደርጋለሁ። እንሻላ ውድና የተከበራችሁ ተመልካቾቻችን፣ ከእንግዳችን ጋር የነበረን ቆይታ ይህን ይመስል ነበረ። ጠቃሚና ብዙ መልእክት ያዘለ እንደሆነ ተስፋ እናደርጋለን። እንደዚህ ውብ ያደረገን ረመን ያስመሰለን ብራ ቡኻሪ ብራንድ ኮሌክሽኖች ናቸው። ቤተል አደባባይ ተቋም መስጂድ አጠገብ ታገኟቸዋላችሁ። ጎብኛቸው ማለት እንወዳለን። እንሻአላህ በሌላ ክፍል ከሌላ እንግዳ ጋ እስከምንገናኝ ድረስ ወርሃ ረመዛን የቁርአን ወር የሆንላችሁ ዘንድ እየተመኘን የዛሬ ፕሮግራማችንን እዚህ ላይ እናጠናቀቃለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።